መስቀል አደባባይ ለምን አይሰጣትም? መስቀል አደባባይ እኮ ይሱ አይደለም ታከብርበት ነበር። ከዛ በኋላ እኮ ደርግ ወረሰው ጨረሰ እኮ ይሄ አደባባይ ነው። ጃንሜዳ ለምን አልኩ? ጃን ሜዳ እኮ ይሱ አይደለም የመንግስት ነበረው። ፓትርያርኮች በዝተውብናል። ብዙ ፓትርያርኮች ነው ያሉት። ሰላም ሰላም ጠና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ስቆያችሁ? እኔ አለሁ እግዚአብሔር ይመስገን ባይ ያላችሁ በሰላም ክርስቶስ ብዛላችሁ፣ ዙዳችሁ ውድ ቤተሰቦቻችን በድጋሚ በአዳዲስ መረጃዎች ተመልሼ መጥቻለሁ። እንግዲህ በዛሬው መረጃችን የምናየው ስለ አንባሰሯ ንግስት ተጓዦች እንዴት ናቸው፣ የጉዞስ ድምቀት ምን ይመስላል የሚለውን እናያለን። ምን ተፈጠረ የሚለውን በጉዞ ላይ እንግዲህ የምናይ ይሆናል። በተጨማሪ የመስቀል አደባባይ ጉዳይ በአሁኑ ሰዓት በይፋ ለኦርቶዶክሳውያን ተነግሮናል። መግዳ እኔ ልክረው እንግዲህ ማስደምጣችሁ ይሆናል፣ ጃን ሜዳም ጭምር ይህንን እወቁ ቁርጣቸውን እወቁ። ከዚህ በኋላ መስቀል አደባባይ ጃን ሜዳ ምናምን እንዳትሉ ሲል ዳንኤል ክብረት መልእክቱን አስተላልፎን ማስደምጣችሁ ነው። ሌላኛው መረጃችን እንግዲህ ትናንት አንድ መረጃ አካፍያቸው ነበረ። በቡታጅራ አካባቢ በአሁኑ ሰዓት የጸጥታ ሁኔታ በቡታጅራ አካባቢ የጸጥታው ሁኔታ ምን ደረሰ? የሚለውን እናያለን። በተጨማሪ የቅዱስ ፓትሪያርኩን አስኬማ እየለበሱ ያሉ ጳጳሳት በስተዋል፣ ምን አስበው እንደሆነ እኔ እንጃ። ኦርቶዶክሳውያን፣ ይህንን መረጃ የማካፍላችሁ ይሆናል። በቅድሚያ ግን ከዲያቆናቱ ተግባር እንጀምራለን። ዲያቆናቱም አንዳንድ ነገሮች እያደረጉ ነው። እስኪ ለማንኛውም እኔና ሁላችን ማሰባር አስተያየት የምንሰጥበት ይሆናል። ቪዲዮን በደንብ አድርጋችሁ ላይክ እያደርጋችሁ ጀምሮ፣ ቻና ሰብስክራብ ካላደረጋችሁ ሰብስክራብ እያደረጋችሁ ጀምሮ ወደ ቪዲዮ እንዳለን ተከታተሉ። ይህንን ልብሰ ተክኖ የምታሰፉ ዲያቆናት ወይም ደግሞ የምታሰሩ ዲያቆናት፣ ይህ ቪዲዮ ለእናንተ ነው። ግን ምንድነው ቪዲዮ ከመጀመሪያ በፊት ማለት ነው አራ ቲክቶክ አለፋ ታብሎኛ እግዚአብሔር እንዲ ምንድነው፣ ይሄው ቪዲዮ ከሰራው ሳምንት ሊሆነኝ ነው። እና ይሄንን ቪዲዮ በቻላችሁ ታቅም 20 30 50 100 ጊዜ ኮፒ ሊንክ አድርጉት፣ የመቻቹ ክርስቲያኖች። ይህንን ልብሰ ተክኖ የምታሰሩ ዲያቆናት፣ አንደኛ ስርዓተ ቤተክርስቲያን እየጣሳችሁ ነው። ይህ ማለት ምን ማለት ነው ከተባለ አንደኛ በፍትሃ ነገስት ልብሰ ተክህኖ ከቤተክርስቲያን ውጪ እንዲቀመጥ አያዝም። በስነ ስርዓት ስለ ልብሰ ተክህኖ ገብታችሁ ማንበብ ትችላላችሁ። ሁለተኛ ደግሞ ይህ ኮፕቲክ ኦርቶዶክስ ዲያቆናት የሚለብሱት ነው። እኛ ጋር በፊቱም በጥንታዊነቱም በምንም በምንም ተለብሶ አያቅም። ይህ ልብሰ ተክህኖ ማለት ነው። አሁን አሁን የመጣ ልብሰ ተክህኖ ነው። ለግላችሁ የምታሰሩ እኔ ምሬ ነው። አረተው እውነት ሼም ነው። እግዚአብሔርን አታሰሩ። በጣም በጣም በቃ አይደረግም። እንደዚህ አይነት ነገር ማለት ነው ይህ አሁን ጀስት አሁን እንደ ፋሽን ይ እንደ ፋሽን አይነት ነገር ነው እየመጣ ያለው። የራሳቸውን ያሰፋሉ። ክብረ በዓላት ላይ እንትን ሲል በቃ ያረጋሉ። ምን ይላሉ ምን ይላሉ? ነው ቤተክርስቲያኗ ነው ራሷ የምትገለገልበት ልብሰ ተክኗል። እሱን ልበሱ በቃ እንጂ ለራሳችሁ እያሰፋችሁ እንደዚህ እንደዚህ ነው። ኦኬ ጋይስ እንደሰማችሁት ነው። ወንድማችን እያደረግ ያለው ነገር ትክክል ነው። አንድ ቪዲዮ አይቻለሁ። ይህን አይነት ልብስ ለብሶ አንድ ወንድም ዲያቆን ነው መሰለኝ፣ ለታይታ ይሁን ለምን ሆነ እንጃ፣ ካሜራ ተቀርጾ ምናምን ሰውነቱን ቅርጽ ምናምን እያሳየ ምናምን፣ ከኋላም ከፊትም እያሳየ ነበር። አልገባኝም። ኦርቶዶክስ ያ እያስተዋወቀ ነው እያስተዋወቀ ቢሆን የኦርቶዶክስ ተዋሕዶ ቤተክርስቲያን ልብሰ ተክህኖ እንዳልሆነ ወንድማችን በይፋ እየተናገረ ቪዲዮውን አሳያችሁ ነበረ ማሳየ ስላልፈለግኩ ነው። እና ባካችሁ፣ በተለይ ከተማ ያላችሁ ኦርቶዶክስ የሆናችሁ ዲያቆናት ትክክለኛ ሆነ አልባሳት ስን ብታሰሩ ነው ብትለብሱ መልካም ነው ብዬ አስባለኝ። ከቤተክርስቲያን ስነስርዓት አናፍንግጥ ማለት እወዳለሁ። ይህ ብቻ አይደለም፣ ሊቃነ ጳጳሳቱም ጭምር የፓትሪያርኩን አስኬማ እየለበሱ ነው ያየነው። ላሳያችሁ አንመለስ። ፓትሪያርኮች በዝተውብናል። ብዙ ፓትሪያርኮች ነው ያሉ ነው። እኛ አንዱ ፓትሪያርክ ናቸው። እኚህም ደግሞ አንዱ ፓትሪያርክ ናቸው። እኚህም አንዱ ፓትሪያርክ ናቸው። እነዚህ የምታያቸው ፓትሪያርኮች ፎቶ ተልከውልኝ እኔ አንድ ነገር ልጠይቃቸው። እነዚህ የምታያቸው ፓትሪያርክ አለባበሶች ከአቡነ ማቲያስ ውጭ ተመልክታችሁ ታውቁ ነበር? አታውቁም ነበር። አለ ቀስ በቀስ እየተለማመድን የመጣ ነው ነገር አለ። መጀመሪያ መስተካከል ያለበት አባቶቻችን እነሱ ራሳቸው ጋር ስለ መቤታችን ፍቅር ተቆጨተው ተንገብገበው እኛን እንዲያንገበግቡን እንፈልጋለን። ከራሳቸው ግርጽር ነው የተማርነው። እነሱን ክብር የሚመጥን ማንነት የለንም እኛ አባታችን። ጌታችን መድኃኒታችን ኢየሱስ ክርስቶስ የኔ አባት ነው ያንተም አባት ነው ያንቺም አባት ነው። አምላካችን የተሰቀለው እኮ በእኛ ዘመን አይደለም። አሁን ግን መስቀል ሲያንሰን እስኪባል ድረስ ነው እያደረገን እየዘበተን ያለ ነው። ወንድሞችና እህቶች የሆኑ የሌላ እምነት ተከታዮች ፕሮፋይል ፒክቸራቸውን እንደምታዩት፣ ፕሮፋይል ፒክቸራቸውን የጌታችን ስነ ስቅለቱን የሚመስል መስቀል ተሰቅሎ የነበረበትና የሸዋክል ያደረገበትን እያደረጉ በስላድኑ ታምናላችሁ ብሎ እነሱ ይከራከራሉ። የኛው ጳጳሶች ወጥተው ደግሞ ስለ እነሱ ይከራከሩላቸዋል። አንድ አባት ሰሞኑን ልናገራቸው ፈልጌ ያላቅም ነበር ብዙ ጊዜ ዘላቸዋል። ወጥተው ስለመቤታችን ፍቅር አንገቴ እስኪታረድ ድረስ አሉ። በነጋታ ወጡና የመቤትን ቅድስት ስዕል ይዞ መስቀል አደባባይ መውጣት እንደው ተገቢ አይደለም። ክብሯን አይበጥንም ማለት ክብሯን የሚመጥነው ሲቀዱት ዝም ማለት ነበር። ቅድስት ስዕሏ ሲቀደድ ዝም ማለት ነበር። የእናንተ ክብርና የእኛ ክብር ጉዳዩ ልዩነቱ የቱጋ ነው ያለው? እውነት ነው። እግዚአብሔር ነው የሚያስተካክለው፣ እኛ አይደለም የምናስተካከለው። እኛ አንደበት ነው የምንሆነው፣ የእውነት ምስክር ልንሆን የፍርድ ፊት ስንቆም ያየነውን ነገር ዝም ብለን እግዚአብሔር ሲዘበትበት ወይ ደግሞ ክብሩ ሲነካ ዝም አለማታለታችንን ለእኔ ነው እንጂ እግዚአብሔር እኮ ክብሩን የምንነካ የምንቀርብም ሆነን አናቅም። በአንድ የቤተ ክርስቲያን አባት ቅድስት ስዕል ይዛችሁ አደባባይ ላይ አትውጡ የሚል ንግግርን ያውም ክብረ ክህነት ካላቸው አባት መስማት ያሳፍራል። ለካይ ጳጳስ ክብር ከመቤታችን ክብር በለጠባችሁ። ለዚህ ነው የምንቆጨው፣ ለዚህ ነው የምንንገበገበው። የምንነግራችሁ ስለ ቤተ ክርስቲያን ስለ አንድነታችን እንጂ እኮ በብሔር ስለተካፋፈለው ጳጳስነታችን ይሄ ተወካክበን እርስ በርስ የምንመደባደበው ንግግራችን አለ። ኦኬ እንግዲህ ያው እንዳያችሁት ነው ብፁ አባታችን ብፁ ቅዱስ አቡነ ማቲያስ ፓትሪያርኩ የሚለብሱት እንግዲህ አስኬማ ነው የሚባለው፣ ካልተሳሳኩኝ ሊቃነ ጳጳሳት እየለበሱት ነው የሚገኘው። እኔ የስነስርዓት ምናልባት አዲስ ነው የሆነ በእውነት ላቸዋል ከዚህ ቀደም አይቻላ አቅም ከተሳሳኩኝ ይቅርታ ማለት ወዳለሁ በዚህ ጉዳይ ላይ። ሲቀጥል ደግሞ ወንድማችን ያነሰው አንድ ሀሳብ አለ ሪያ መካሻ እመቤታችን ቅድስት ድንግል ማርያም በአደባባይ ስዕል አድኖ ይዘው እንዳይወጡ እንግዲህ ሲከለክሉ የነበሩ ሀሳባቸውን እንዳስጠመዘዛቸው አይተናልና፣ አባፀን እንዲሁም ደግሞ ከእመቤታችን ክብር የራሳቸው እንደ ክብር አስበልጠው ለሊት ስድስት ሰዓት መግለጫ ሲያወጡ አይተናል። ብዙ አቡነ ደስ ቀዶ ያስተላለፉት መልእክት ይህ አይደለም። የተሳተ መረጃ ለመመኑ የደረሰው የሚባል ነገርም ለሊት ስድስት ሰዓት በአስቸኳይ በፍጥነት መግለጫ ሲያወጡ አይተናል፣ እና በእውነት ትንሽ የሚያሳዝኑ ነገሮችን እያየ ያል ነው። አባቶቻችን ክብር ይልቅ የኤም አምላክ የወላዲት አምላክ የሚታቸው ቅድስ ድንግል ማርያምን ክብር ብናስቀድም መልካም ነው ብያስባለው። እንደ አንድ ኦርቶዶክሳዊ መተከታይም የሚታችን ቅድስ ድንግል ማርያምን ልናስቀድማት ይገባል ብያስባለው የማ ከክርስቲያ ከመናፍቃኑ በምን ተለየን ኦርቶዶክሳውያን? ስለዚህ እነሱ እንደምታውቋቸው ለእመቤታችን ለቅዱስ ድንግል ማርያም ክብር አይገባም ይሉናል። ነገር ግን በየፓስተሮች እግር ላይ ሲንበረከኩ እናያለን። ስለዚህ እኛ ከነሱ በምንድን ነው የምንሻለው? አባቶቻችን ክብር አይደለም ግን መቅደም ያለበትን ማስቀደም አለብን ማለት ነው። እኛ ቤታችን ቅዱስ ግማራም እንደፈለገ ሲያደርጉ እንደፈለጋቸው ሲዝቱባት እንደፈለገው ስላድንን እያወጡ ሲቦጫጭቁ አጸያፊ የሚሆን ንግግር ሲናገሩ በአምላክ እናት ላይ የእሷ ክብር ሳያስጨንቀን የአባቶቻችንን ክብር አስቀድመን ታይተናል። በጣም የሳዝን ነው። እውነት ላቸዋለኝ ብፁ አቡነ አላደረጉም ሲሉ ለአባቶቻችን ተጨንቀው አምላክ ላሪት አምላክ ምንም ግድ ሳይላቸው ስለ እናታችን ስለ ቅድስት ድንግል ማርያም ለሊ ስድስት ሰዓት ላይ መግለጫ ሲያወጡ አይተናል። ያሳዝናል። ለማንኛውም የተዋሕዶ ወጣቶች በአሁኑ ሰዓት ወደ አንባሰሏ ንግስት እየተመሙ ይገኛሉ። በሰላም እየገቡ ይገኛሉ። እስኪ ድባቡን ይመስላል እንዴት እየተጓዙ ነው የሚለውን እስኪ አሳይቻችሁ ልመለስ። ወደ ግሸን የሚጓዙ ምእመናን

እንዳያችሁት ነው እንግዲህ ያው የግሸናዋ ንግስት ሽህ አንባሰሏ ንግስት ማርካቸው ብዙ ኦርቶዶክሳውያን እየተጓዙ ነው የሚገኙት። እነጥላቻቸው የዘንድሮ ጉዞ ትንሽ ቀዝቀዝ ያለ ቢሆንም ነገር ግን በጣም ብዙ ኦርቶዶክሳውያን እየተመመ ነው የሚገኙት ወደ አምባሰሏ ንግስት። አምላክ ወላዲተ አምላክን ይዘን ምንም ቢሆን አንፈራም። መቼም ቢሆን እንግዲህ ያው የሰላምና የጸጥታ ጉዳይ ትንሽ አስጊ ስለሆነ ይመስለኛል በጣም ብዙ ኦርቶዶክሳውያን ወደ ኋላ ቀርተዋል። ነገር ግን እንደምታዩት በጣም ብዙ ኦርቶዶክሳውያንም ጭምር የተጓዙ እንደሆነ አስቸውሎናል በሰላምና በጤና እየገቡ ነው ያሉት እስካሁን ድረስ ማንም ኦርቶዶክስ ምንም የሆነው ምንም የገጠመው ነገር የለም አዎ ማምላክ ወላጅ አምላክ እየተጓዛችሁ ያልገባችሁ ካላችሁ አሁንም እቅፍ ድግፍ አድርጋ እዛው መንበሩ አድረሳችሁ ማለት እወዳለ ኦርቶዶክሳውያን እኛም ይህን የተባረከ ቦታ ግማደ መስቀሉ ያለበትን ቦታ ይህን ታሪካዊ ቦታ እንድንረግጥ የእግዚአብሔር ቅዱስ ፍቃድ ይሆንልን ማምላክ ቅድስት ድንግል ማርያም ትርዳን ማለት ወዳለ ኦርቶዶክሲያን። ከዚህ በቀጣይ አንድ መረጃ ተካፍላቸው ተከታተሉ። ክፍለ ከተሞች የሚባለው የቤተ ክህነት ክፍለ ከተሞች ለክፍለ ከተሞች የህንፃ መስሪያ ቦታ ሰጥተዋል። ክብርት ከንቲባዋ ለአዲስ አበባ ሀገረ ስብከት ሊቀ ጳጳስ መንበረ ጵጵስና የላቸው ከተማ ውስጥ ለመንበረ ጵጵስና መስሪያ ቦታ ሰጥተዋል። እንግዲህ ምን ያርጉ? እኔ አንዳንድ ጊዜ ምን ያርጉ እንደሚባሉ ነው፣ እነዚህ ሰዎች ግራ የሚገባኝ። ቤተክርስቲያኒቱ ጠይቀ በትክክለኛው መንገድ እምቢ የተባለችው ነገር አላውቅም እንቤት የተባለችው በትክክለኛ የሚገባት ሆኖ እንቤት። አንዳንድ እንደውም ያለፉ ነገሮች አውቃለሁ። ምናልባት ከአቅም በላይ ሆኖ ያልተመለሰ እንደ ቢጠይቅ ጥያቄ አለ። ምናልባት ምናል ምን የሚያውቀው ነገር የለም። አንዳንዶቿም መስቀል አደባባይ ለምን አይሰጣትም? መስቀል አደባባይ እኮ ይሱ አይደለም፣ ተወርሷል እኮ። በፊት ታከብርበት ነበር። ከዛ በኋላ እኮ ደርግ ወረሰው ጨረሰ እኮ ይህ አደባባይ ነው ጃሜዳ ለምን አለት ጃሜዳ እኮ እሱ አይደለም የመንግስት ነው የነበረው አይ እንግዲህ ምንድነው ያኔ ነፃነቱ በጣም ሲመጣ ሁሉም አካባቢ ጥያቄ በደንብ ይመጣ ነበርና ሁሉም አሁን የብሄር ጥያቄ የሚያነሱ ሰዎች ተባክ ክፍለ ከተሞች ለክፍለ ከተሞች የሕንጻ መስሪያ ቦታ ሰጥተዋል። ለአዲስ አበባ ሀገረ ስብከት ሊቀባጳስ መንበረ ጵጵስና ያላቸው ከተማ ውስጥ ለመንበረ ጵጵስና መስሪያ ቦታ ሰጥተዋል። እንግዲህ ምን ያርጉት እንደሚባሉ ነው ሰዎች። ግራ የሚገባኝ ቤተክርስቲያኒቱ ጠይቃ በትክክለኛው መንገድ እምቢ የተባለችው ነገር እምቤ የተባለች በትክክለኛ የሚገባት ሆኖ እምቤ አንዳንድ እንዲሁም ያለፉ ነገሮች አካ ምናልባት ከአቅም በላይ ሆኖ ያልተመለሰ እንድቢ ጠይቅ ጥያቄ ያለ ምናልባት ምናል ምንም የሚያውቀው ነገር የለም። አንዳንዶች መስቀ ደባዊ ለምን አይሰጣት? መስቀ ደባዊ እኮ ይሱ አይደለም፣ ተወርሷል እኮ። በፊት ታከብርበት ነበር። ከዛ በኋላ ደርግ ወረሰው ጨረሰ። ነገር ግን አንድ ነገር እየመረራችሁም ቢሆን ዋጡት። መስቀል አደባባይ የባለ መስቀሎች ነው። በመስቀል አደባባይ ጉዳይ ከቅዱስ ሲኖዶስ እና ከጠቅላይ ቤተ ክህነት አጣሪ ኮሚቴ ተብላችሁ የተመደባችሁ አባቶች ግን እግዚአብሔር አምላክ ይላችሁ። ይህም ብሎ ነበረ ወንድማችን ባሮክ፣ ለቤተ ክርስቲያን የሚቆረቆር ሁሉም ነገር ላይ እየገባ እውነት የሆነውን ነገር ሁሉ የሚናገር ለቅድስት ቤተክርስቲያናችን ከአባቶች በላይ ተግቶ የሚሰራ ወንድማችን ኤም ብሎ ነበር። ኦርቶዶክሳውያን ጊዜ ያመጣውን ጊዜ እስከሚፈስ ድረስ አሁንም ምን ይባላል ዝም ነው የሚለው ምን ይባላል ኦርቶዶክሳውያን፣ ይሁን እስኪ እናያለን። በቡታጅራ ከተማ ተፈጥሮ የነበረውን ሁከት ተከትሎ የተዘጉ መንገዶች የጸጥታ ኃይሎች በማረጋጋት መንገዶቹ እንዲከፈቱና የትራንስፖርት አገልግሎት እንዲጀመር ማድረጋቸው ተገልጿል። ጋይስ እንግዲህ እንደሰማችሁ ትናንትና በቡታጅራ ህዝባዊ አመፅ ተቀስቅሶ እንደሆነ አንድ መረጃ አካፍያችሁ ነበረ። ዛሬ እንግዲህ የጸጥታ ሰላም ሁኔታ ይህን ይመስላል ማለት ነው። ግሸን ደብረ ከርቤ ተራራ ላይ ያለው የጌታችን ግማደ መስቀል በአጼ ምኒልክ ዘመን መቅሰፍት አድርሶ እንደነበር ያውቃሉ። ታሪኩ እንደዚህ ነው። በዚህ በአጼ ምኒሊክ ዘመነ መንግስት ከተሰሩ ድንቅ አብያተ መቅደሶች መካከል አንዱ በግሸን ደብረ ከርቤ ተራራ ላይ የሚገኘውና የጌታችን ግማደ መስቀል የሚገኝበት የእግዚአብሔር አብ ቤተ መቅደስ ነው። እግዚአብሔር አብ ቤተ መቅደስን ከአጼ ምኒሊክ ቀድሞም የተሰራ ነው። ነገር ግን አሁን ያለሁን ቤተ መቅደስ ያስገነቡትኝ አጼ ምኒሊክ ናቸው እና ያንን ለማስገንባት ቀድመው ዝግጅት በሚያደርጉበት ጊዜ በአካባቢው ላለው ሹማቸው አቶ ወልደ ተክሌ ለተባለው ሹማቸው የእግዚአብሔር አብን ቤተ መቅደስ አሰራለሁና ቦታውን አስደልድለህ ጠብቀኝ ብለው መልእክት ይልኩበታል። በዚህ ጊዜ ይህ ሹማቸው ቦታውን አስደልድለህ ጠብቀኝ የተባለውን ትእዛዝ ተቀብሎ በዛ በአካባቢው በእግዚአብሔር አብ ቤተ መቅደስ ዙሪያ ያለውን አጽድቶ ጭራሽ ወደ ስር መቆፈር ይጀምራል። ይህም ማለት የጌታችን ግማደ መስቀል ከስር ተቀብሮ ባለበት ቦታ ላይ ወደ ስር ጥልቅ ጉድጓዶችን ማስቆፈር ሲጀምር የአካባቢው የቤተ ክርስቲያን አባቶች የአካባቢው ሽማግሌዎች ተሰብስበው ከዚህ በላይ አያስቆፍሩ ይበቃዎታል፣ ከዚህ በላይ መሄድ ለእርሶ ማይበጅ እያሉ ይመክሯቸው ነበር። ከፍ ብለውም ደግሞ ስዕል አድኖ ይዘው ቅዱሳን ስዕላትን ተሸክመው ቅዱስ መስቀልን ይዘው እባክዎ እያሉ ይለምኗቸው ነበር ይባላል። እና ይህን ነገር ችላ ያሉት ሹሙ እነሱም ሰው እኛም ሰው ምን ያመጣሉ ብለው ቁፋራቸውን አስቀጠሉ። እንደሚናገረው አምስት ሜትር ያክል ወደ ታች ዘልቀው ከቆፈሩ በኋላ የታችኛውን ቤተ መቅደስ ቅዱስ መስቀሉ ያለበትን ቤተ መቅደስ በተወሰነ መልኩ ደርመስ ይልና እንፋሎት መውጣት ይጀምራል ይላል መጽሐፈ ጤፉት ላይ የሚገኘው ታሪክና እዛ እንፋሎት መውጣት ሲጀምር ሸንበቆ አስመጥተው በሸንበቆ ጥልቀቱን ለመልካት ወደ ውስጥ በሚልኩ ጊዜ ወዲያው እሳት ወጥቶ በአካባቢው ያንን የሚሰሩ ሰራተኞችን ሲቆፍሮ የነበሩትን እሳቱ ይበላቸውና ወዲያው ይሞታሉ። ከዛ ባለፈ ይሄ እሳት ያገኛቸው ደግሞ ሹሙ አቶ ወልደ ተክሌ የተባሉትኝ ሰባት ቀን ሙሉ ታመው ተሰቃይተው በዚሁ መቅሰፍት በቅዱስ መስቀሉ እሳት እንደተበሉ ይነገራል ማለት ነውና አንዳንድ ጊዜ ተዉ የምንባለውን ነገር ባለመስማት ባለመተው የሚደርስብን እንደዚህ አይነት መቅሰፍቶች ይኖራሉ። አንዳንድ ጊዜ ደግሞ ከዚህ ካለመስማቱ ባለፈ የጌታችን ግማደ መስቀል ስለመኖሩ የምንጠራጠር ሰዎች እንኖራለንና ለዛ ብቁ ሆነን ሳንገኝ፣ ነገር ግን ያንን ለማየት ያንን ለመዳሰስ የምንቸኩል እንደዚህ አይነት ነገሮች ይገጥሙናል እና ከዚህ ታሪክ ትምህርት ልንወስድ ይገባል ብዬ አስባለሁ። ይህንን ታሪክ ያገኘሁት መጽሐፈ ጤፉት የሚባል አለ። በዚህ በአፄ ዘራ ያቆብ ዘመነ መንግስት የተጻፈ የቅዱስ መስቀሉን አመጣት ታሪክ ሙሉ ለሙሉ የያዘ እና ደግሞ አጠቃላይ ቅዱስ መስቀሉ ከግብፃውያን ተቀብለን እዚህ ግሸን ደብረ ከርቤ እስከሚያደርሱበት ጊዜ ድረስ ያለውን ጉዟቸውን እያንዳንዱን የሚያስገርሙ ታሪኮች ይዞ የሚገኝ መጽሐፍ ነው። ይህንን መጽሐፍ ግሸን ነው የሚገኘው። ግሸን የሄዱ ወዳጆች ካሏችሁ ይዘውላችሁ እንዲመጡ አደራ በሏቸው። መልካም በዓል ላለው ሰሪግ ጠመን